እስኪ እናንተ ጋር ምን እንደደረሰ እንድታሳውቀ ነበር እንደውም መጀመሪያ ልጅቷ የተቃጠለች ከእኔ ጋር ነበር የተደወለው። ሪፖርት እዚህ አጅባን አካባቢ ከኦፊስ ነበረ የሄደችው እና ቁጥር ምናምን ተሰጥቶ የነበረ ኤምባሲ ኬዝ አመለከትኩኝ ከዛ ሂዶ አይቷት ነበረ እና ዘጠና አምስት ፐርሰንት ነበር ቃጠሏ የሚለው ሪፖርቱ ራሱ ማለት ነው ኢቨን የለበሰችው ሂጃብ ልብሷ ራሱ ላ ላይ ተቃጥሎ እንዳለቀ ምናምን ሪፖርት ፖሊሶች ስንትን ያሉት መግባትም አይቻልም ነበረ። በርቀት ነበረ ከማ ውስጥ ነበረች እና ምክንያቱ ደግሞ ፖሊስም ምንትን እንዳለው እንዲሁም ኬዝ ራሱ ልጅቷ ላይ ነበረ የተከፈተው። የሚገርምሽ ከጥንቃቄ ጉለት ጋዝ ተከፍቶ ነበረ እና ጋዝ ተከፍቶ አድሮ ልጅቷ እንደመጣች ነው የለኮሰችው። ሽታ ራሱ እንትን ይል ነበረ ሽታ አለው እና ምንድን ነው የሚለው መሰለሽ፣ ሆነ ከጥንቃቄ ጉለኬርለስ ሆና ነው ምናምን ብሎ ነው ራሱ የተጻፈው። ከይዙ አጋጣሚ እስከ ከትናንት ወዲያ ነው ሞተች ተብሎ ራሱ የተደወለው። እንደዛ ነገር ነው። ቤተሰብ ጋር ተደውሏል። ፍኖተ ሰላም አካባቢ ነው ያሉት ቤተሰቦቿ፣ እና ወደ አዲስ አበባ እየመጡ ነው ውክልና ለመስጠት ማለት ነው። አስክሬኑ እንዲመጣልን ብለው እንትን ብለዋል። እና ያለው ነገር ይሄ ነው። ያው ግን ይሳቅ አንድ አብዛኛው የእኛ ልጆቹ የሚሰሩበት ቤት ማለት ነው። አብዛኛው አሰሪዎቻቸው ጋዙን ውጭ ነው የሚያደርጉት ማለት ይሄ ዋና ጋኑ አለ አይደለ? ውጭ ኪችኑ ውጭ ፀሐይ ቦታ ላይ ነው የሚያደርጉት ዋና ሙቀት ያለበት ቦታ ላይ ነው። ዎሾ ኮመንት ላይ ጻፉ። ያ በርሜኑ በጣም ፀሐይ በሚነካው ሙቀት በሚነካው ሰዓት ልጆቹ ደግሞ እያንዳንዱ ሴትዮዋ የምታዛቸው ምግብ ሌላ፣ ህፃኑ የሚያዛት ምግብ ሌላ። እያንዳንዱ ምግብ ቢያንስ ጋዙ በቀን ሀያ ጊዜ ይከፈታል። ገባክ? እነዚህ ልጆች ተመላልሰው ሁሉም ልጅ በየፊናው ምግብ በጠየቀ ቁጥር ሻይ በጠየቀ ቁጥር ሄደው ጋዙን ሲከፍቱት ውጭ ሙቀቱ ስላለ ጋዙ ይፈነዳባቸዋል። እንጂ አሁን ዶ አንድ አይደለም፣ አንድም አለች እዛው ፉጄራ እኔ እንጂ በአካል ያየኋት እሷ፣ እንደውም እሷ የእሷ ይሻላል አሁን እየዳነች ነው። እንደዚህ አንዷ አቡዳቢ ነው እንደውም ሪፈር የተጻፍላት እግሯ ተቆርጦ የተኛች ማለች እና እና እንዴት ነ አሁን እቺ ቤት ውስጥ ነው የፈንደው ኪችን ውስጥ ማለት ነው። እና ሴት የሚያስፈልገው ነገር እንደምታረግላት ቃል ገብታልናለች። በእኛ በኩልም ኬዝ ተከፍቷል፣ እና የቤተሰቦቿ ውክልና እየተጠበቀን ያለ ነው። ጥያቄ ያለኝ እዚች የዱባይዋ ልጅ ላይ አሁን የከሰሱት የከፈቱት ክስ ሬሳ መላክ ላይ ወይም የመቀበር ሂደት ላይ የሚያመጣው ችግር አለ ወይ? ጀስት ራሳቸውን ሴቭ ለማድረግ ብቻ ይመስላል ነው እንደዚህ አይነት ምንም እንትን የሚያመጣ ነገር የለም። ማለት ያው አንዳንድ የኢንሹራንስ ምናምን ስላለ የፖሊስ ነው ሪፖርቱን የከፈተው ይመጣሉ አይደል ፖሊሶች መጀመሪያ የሆነ ነገር ሀብረን ሲያደርግ። ሰላም ሰላም፣ ክርስቶስ ይብዛላችሁ ውድና ተወዳጅ የእናንተ ትጉህ ተከታታዮች፣ እንዴት ናችሁልኝ? ባላችሁበት የእግዚአብሔር ሰላሙ ፍቅሩ ብዝዝት ይበልልኝ። እንዴት ናችሁልኝ? አዲስ ለመጣችሁ እንኳን በሰላም መጣችሁ፣ ለነበራችሁ እንኳን በሰላም ቆያችሁ እያልኩኝ ላይክ ሼር ሰብስክራይብ ስለምታደርጉኝ የማመሰግናለሁ፣ ስለምታበረታቱኝ። በመቀጠል ወደ ጉዳይ ወደ ሀሳብ የሰመጣ ዛሬ በጣም በሚያሳዝን ልብ በሚሰብር ቪዲዮ ይዤላችሁ መጥቻለሁ። ምንድን ነው በዱባይ አንድ እህታችን አርብ ቀን ነው ሐሙስ ነው ሌሊት ነው ያው አርብ ሌሊት አርብ ጠዋት ማት ነው የሞተችው ማት ነው። ምንድን ነው እሱም ያው ጋዝ ፈንድቶባት ነው ይባለውና እግዚአብሔር አምላክ እንደዚህ አይነት ከወጥቶ ከመቅረት እግዚአብሔር አምላክ ይጠብቃል። እና ይሄ ነገር ተመሳሳይ ጊዜ ይከሰታል። ይሄን ነገር ማለት ነው ጋዝ አንደኛው፣ ዋነኛው ነገር የምትሰሩበት ቦታ ላይ በጣም ጥንቃቄ ማድረግ አለባችሁ ማለት ነው። ስትሰሩ ዘግታችሁ የምትከፍቱ ከሆነ አሁን እኔው ሲሊንደሩ ውጭ ነው ያለው ማለት ነው። ኦቨን ውስጥ ነው ያለው ማለት ቤት ውስጥ ነው ያለውና ማንኛውም ነገር ስትጠቀሙ መጠንቀቅ አለባችሁ። ሁለተኛ ነገር ደግሞ ነው የማስጠንቀቂያችሁ ነገር ውጭ እንኳን ቢሆን አብሶ በተለይ ዱባይ የሆናችሁ ሰው ሰዎች የሆነ ነገር መከላከያ ከሌለው ራሱ ጋዙ የውጭም ሙቀት የሲሊንደር ጋዙ ራሱ በራሱ እንትን አላረለ እሱ ይግልና ይፈነዳል ብዙ ጊዜ ማለት ነው። እና ስትከፍትም ይሁን ስትዘጉም ይሁን በጥንቃቄ ማድረግ አለባቸው። ማነው ሁለተኛ ነገር ደግሞ ነግራችሁ ያሰኩን ነገር ምንድን ነው? ቻርጅ ማድቤት ላይ ማንኛውም ቦታ ላይ ስትሰኩ አንድ ኬብል የራሱ የሆነ ረዚስተር አለው ማለት ነው። አንድ ረዚስተር ወይም የአቅሙ የሆነ ዋት አለው ማለት ነው የሚያስተላለፈው እንጂ ያለ አቅሙ የሆነ ዋት ላይ ሌላ ቻርጀር ላይ ሌላ ነገር አይጫንም ማለት ነው። ምክንያቱ የረዚስተሩ እና የተሰካው ስልክ ይሆን ይችላል፣ እቃውም ሊሆን ይችላል፣ ማሽንም ሊሆን ይችላል። ያ ዋቱ ከፍተኛ ከሆነ የእቃው መጠንና እዛ ሶኬቱ ላይ ያለው ሬዚስተሩ ትክክል ካልሆነ ምን ይሆናል? የመፈንደት አቅሙ ይኖራል ይግላል ማለት ነው። ብዙ ጊዜ የምታስታውሰው ከሆነ ደ ቡና ስንፈጭ ይሁን ቅመምን ስንፈጭ ይሆን ማንኛው ነገ ስንፈጭ ይሁን ቶሎ የመጋል ባህር የለው ሶኬቱ ቶሎ አይግልም። ብዙ ጊዜ የምታስታውሰው ከሆነ ምንድን ነው እሱ የእኛ የምንጠቀምበት እቃና ግድግዳው ላይ የተሰካው እቃ ሬዚስተር ዋቱ ትክክል አይደለም፣ አልተመጣጠነም። ማን እና ቶሎ የመቃጠልና የመፈንዳት ባህር ያለም እና እቃ ብቻ ሳይሆን ምንድን ነው የሚባለው ይሄ ምንድን ነው ስመስላ በአማርኛ ጠፋብኝ። እና ማከፋፈያ ማት ነው እና ኤክስቴንሽን ማት ነው ማከፋፈያው ኤክስቴንሽን እራሱ የሆነ አይነት አላቸው ማለት ነው። ዝም ብሎ ምን አይነት ኤክስቴንሽን ነው የምጠቀመው የሚለውን ነገር ደግሞ ማስተዋል ያለባቸው። ኤክስቴንሽን ራሱ አሁን እኔ አምና እንደዚህ ሱፐር ማርኬት ይዛ መጣ ሴትዮ፣ የገና ዛፍ እንትን ዲኮር የሚደረግበት ማለት ነው። እና እኔ ሰካሁት ከግድግዳው ላይ፣ ያው ረዚስተር ስለሆነ እንትን ቀጥታ ምንም ነገር ስለሌለበት ረዚስተሩ ምን ይሆን አላወኩም እኔ ከዛ አዲስ ኤክስቴንሽን ነው። ከግድግዳ ላይ ተሰካሁት። ከዚያ ከኤክስቴንሽኑ ላይ ደግሞ አራት አምስት ዲም ላይቶችን ሰካሁኝ ማለት ነው። አምስት ይሆናሉ በአንድ ኤክስቴንሽን ላይ አምስት አድርጌ ተሰካሁት። ከዛ ድብንን ያለው ጠላታችሁ እንደዚህ ድብን ይበል፣ ጠቆረ በዛ ግድግዳ ላይ አስውጣ እዛ ላይ ያጠገቦ ብሆን የሆነ ነገር የሚቀጣጠል ነገር ቢኖር አልቆለት ነበር ማለት ነው። ምንድን የምንጠቀምበት ሬዚስተሩ እና እዛ ላይ ግድግዳው ላይ ያለ ሬዚስተር እኩል ካሆነ ካልሆነ ቀጥላይ የመቃጠል ባህር የመፈንዳት ባህር ያለው እና በተቻላችሁ አቅም ራሳችሁን ጠብቁ ህቶቼ። በመቃጠልም ደግሞ ዋነኛ ዋነኛው ነገር ጋዝ ብቻ አይደለም። ስልካችን ስልካችሁ ቻርጅ ላይ በፍሪ በሆናችሁ ሰዓት ቻርጅ ላይ ሰኩት። ስትሰኩ ደግሞ ከአንድ እቃ ላይ ደግሞ ደርባችሁ አሰኩት የራሱ የሆነ ክፍላችሁ ካላችሁ ክፍላችሁ ሳሎን ላይ ከሆነ እንትን ላይ ባልኮኒ ላይ የሆነ ቦታ ላይ ካለ ሲቲንግ ሮም የሆነ የተለያየ ቦታ አለ እኮ አረብ ሀገር ላይ አንድ ቦታ ላይ አይደለም። ኬብል የሚሰካበት ቦታ ያለው እና በማንኛውም ቦታ አንድ ቦታ ለብቻው ብቻው ሰኩት እንጂ ከአንድ እቃ ላይ አንድ ነገር ደርባችሁ አትሰኩ። የሁሉም ቦታ መጠን ገደብ ቦታ አለው። እና ራሳችሁን ጠብቁ። እኛ ራሳችን ካልጠበቅን ማንም ይጠብቀን የለም፣ ወገኖቼ አስቡት። አሁን እቺ ሴትዮ ስታሳዝ ልጅቷ ማለት ነው። በመቀጠልም ደግሞ ሴትዮ መሞታን ራሱ የታወቀው ጠዋት ሲነሱ ነው የታወቀው ማለት ነው። ምክንያቱም ሌሊት ላይ ነው ማድቤት አጸዳታ ልትተኛ ሳትል ምንድነው የተባለው ሻይ አፈላለው ብላ

ሻይ ኤሌክትሪክ ካለ ኤሌክትሪክ ሂተር ውሃ የምናሞቀበት አለ ካለ እሱ ላይ ተጠቀሙ። ካልሆነ ግን ምንም ቢሆን በቃ ሶስት ሰዓት ካለፈው ሰው ከተኛ በኋላ ሻይ ማፍላት ሳንዶች መጠቅለል እንደዚህ ዓይነት ነገሮችን ባትሰሩ በእውነት ራሳችሁን ብትጠብቁ። ያው ጊዜ ላይኖራችሁ ይችላል፣ የምትበሉበት ሰዓት እራት አብልተን ሊደክመንና የራሳችን ጊዜ ልንሰጥ እንችላለን። ቢሆንም ግን ምንም ቢሆን ሰው እንትን ካለ በኋላ ቢያንስ እሺ ሌላ ነገር ተጠቀሙ እንጂ እንደዚህ የሚሰካካ ነገር እንደዚህ አይነት ነገር ባትጠቀሙ፣ ራሳችሁን በተጠብቁ። አያምጣው ነው እንደዚህ ይሆናል ተብሎ አይታሰብም። ቢሆን ግን የሆነ የምናደርገው የምንሰራው ነገር ጥንቃቄ ብናደርግ እና ጠዋት ሲነሱ ነው ልጅቷ ሞታ ያገኛት ማለት ነው። ከዛ ደግሞ አልፎን ተርፎ ደግሞ አስሪዎቻ ጠቅልላ ወደ ደላላው ነው የላኳት እንጂ እንትኑ ደሞዛን ፓስፖርታን ሁሉም ነገር ለደላላ ነው የተሰጠው የተባለው ማለት ነው። እና እንደ በእንደዚህ አይነት ቦታ ላይ ደግሞ ራሳችሁን በተጣበቁ ብዬ ነው የማምነው። ደላላዋ ደግሞ አሁን እግዚአብሔር አምላክ አላቅም ሰው እንዴት እንዴት ራስ ወዳድ እንደሆነ እንዴት እንደሆነ ማለት ነው። እንዴ ሰው ሞቶም ራሱ የሰውን እቃ ኮተ መሰብሰብ እቃ እኳ ተመሰብሰብ የነበረበት ያለበት ኤምባሲው ነው ሆነ ወይስ ደላላዋ ነች? ኤምባሲ እኮ ነው ሁሉም ነገር አስክሬ ነው ሁሉም ነገር አጣርቶ ወደ ኢትዮጵያ የሚልከው ፖሊስ ነው ወደ ኤምባሲ የሚደውለው ኤምባሲ ደግሞ ያለውን ሁሉም ነገር አጣርቶ ነው። ንብረትን ካላት ብርም ደግሞ ዝን ካላት አጣርቶ ወደ ኢትዮጵያ መልከለ ሴትዮዋ ግን ያው አረቦች ብዙ ጊዜ ይህን ነገር ስለማይረዱ ለደላላ ሰጠች ማለት ነው። እንግዲህ አሁን ደላላዋ ስልክ እያነሳች አይደለም አንዳቸው ሲጠየቅ አንዳቸው አንዳቸው ሲጠየቅ አንዳቸው ሌላ ነገር እያወሩ ነው። ማ እና እግዚአብሔር አምላክ ብቻ ይፍረድ በእውነት አንዳንድ ጊዜ በሰው ህይወት ላይ ሞቶ ራሱ በሰው ህይወት ላይ የምንጫወታለን። የእኛ ግፍ እኮ መቼም አልቅም። በእውነት ሰው ሞቶ እንኳ ከመተባበር ይልቅ ገና ንብረት መሰብሳ የማሽን ነፍስ ማሳዘን ማስተዛዘን፣ ወይም የሆነ ቦታ ላይ እንዲደርስ ማድረግ ትተን ብር መሰብሰብ፣ ንብረት መሰብሰብ ያለ ነገር እና ሴትዮ ሁሉም ነገር ስጠቅልላ ለደላሏ ሰጥቻት አለዋለ። ሴትዮ ስጠይቀት ማን፣ ቤተሰቦቿ ደግሞ ምንም የሚያውቁት ነገር የለም። ፈንድቶባት እንትን ሐኪም ቤት አይሲ ውስጥ ነች ያለችው ተባሉ እንጂ ሞተች አልተባሉም። የሚገርማቸው ነገር ማ እና ቤተሰቦቻቸው ምንም የሚያውቁት ነገር የለም። አሁን መሲ እና ሰውየው ልጁ ደውሎ ይስሀቅ ነማን የሚባለው ደውሎ ነው ቤተሰቦቻቸው ሳይሆን ለጎረቤቶቻቸው ተነግሮ በእንትና ይሄ ማን ነው የሚባለው፣ አሮ ምን ነው በሀገሩ ነው ባለ ሀገሩ የሚባለው አንድ እንትን የለም ቲክቶክ ላይ የሚሰራው እሱ ማት ነው። እሱ ብዙ ጊዜ አስክሬን ነው ምናምን የሚቀበለው ማ እሱ ተስፍሽ፣ ተስፍሽ ጋር የተደወለው ጉዳዩ እንዲያስፈጽም የተደረገው ማለ እ ቤተሰቦች ምንም ያውቀው ነገር የለም። መሞታን አላወቁም። ማት ነው እና እግዚአብሔር አምላክ ብቻ ይጠብቀን። በተቻላችሁ አቅም ወገኖች የራሳቸውን ጠብቀው ምንም ምንም ቢሆን ምንም ነገር ቢመጣ ጋዝ አስር ጊዜ አትለኩሱ። አንድ ጊዜ ከሰራችሁ ስሩ። ደግሞ የሆነ የሚያጠራጥራችሁ ነገር ካለ ብዙ ጊዜ ሲሊንደሩ ሙቀት ያለበት ቦታ ካለ ላሰሪዎቻቸው መናገር አለባቸው። የሆነ መከላከያ ነገር ለፀሐይ ጨረር የሚከላከልለት ነገር ምክንያቱም የዱባይ ሙቀት የሲሊንደሩ መራሱ የጋዙ ሙቀት ትክክል አይመጣ ማለት ነው እና እሱንም ራሱ ሊያጠቃችሁ ይችላል። መቼም እንዳላቸውም ያው ሰው በተለያየ ጊዜ በተለያየ ሰከንድ አሰሪዎቻችን የሆነ ነገር ሊያዙን ይችላሉ። እና አንድ ጊዜ ዘግተን አንድ ጊዜ እየከፈትን ከምን ዘጋ፣ አንድ ጊዜ ከፍተን እንተዋለን። ከዛ ስንጨርስ ምን እናደርጋለን? ወደ ማታ ስንተኛ ከሱን እንዘጋለን ማለት። አሁን እኔ አንድ ጊዜ ሲሰካ ብቻ ነው ሰዎቹ የሚሸጠዋሉ አረጋጅ የሚሸጡት መጥተው ይሰኩታል። ከዛ በኋላ እኔ አንድ ጊዜ እነሱ ከፍተውት ካስቀመጡት እኔ አልነካውማት ሲያልቅ ብቻ ነው የሚነካውማት። እና ውጪ ነው ያለው እኔ አልዘጋምም አልከፍትምም። እና ያ ነገር ደግሞ እናንተ መንጠንቀቅ አለባችሁ። የምትዘጋጉት የምትከፍቱ ምናምን ከሆነ ራሱ በራሱ ጊዜ ፈነዳ። እና ራሳችሁ ልታጡ ትችላለ፣ ህይወታችሁ ልታጡ ትችላላችሁ። እና በተቻላችሁ አቅም ራሳችሁን ጠብቁ። ብዙ ጊዜ እኛ አዲስ አበባ ውስጥ ብዙ እንትን ያለን ከሆነ እንጂ ገጠር አካባቢ እንደዚህ አይነት ነገር ስላልተለመደ ሁሉም ነገር አዲስ ሊሆን ይችላል። ላንረዳ እንችላለን። አስር ጊዜ ስንከፍት፣ አንድ ጊዜ ስንዘጋ፣ በዛ ላይ ሙቀት አስር ጊዜ ሲለኮስ ደግሞ አንዳንድ ጊዜ ደግሞ ጋዞ እራሱ ሲለኮስ ፊት ለፊታችሁ ላይ ጎንበስ ብላችሁ የምትተኩሶ አላችሁ ኦቨን የምትተኩሶ ካላችሁ ፊታችሁን ራቅ አድርጋችሁ መለኮስ አለባችሁ። ምክንያቱም ጋዙ ሲለኮስ ወዲያውኑ ነው ፊት የሚለበለው። መሆነ አንዳንድ ጊዜ አንዱ ትልቁ ጋዝ ለመጠቀም ስፈልግ በላይተር ነው የምጠቀመው ማለት ነው። ቀጥታ ስለማይሰራ ከዛ ፊትህ ዞር ካላልኩኝ ሰዎች የራሱ አንዳንድ ጊዜ ይፈሩታል ማለት ነው። ይህንን ለመለኮስ ምክንያቱም በጣም ኃይለኛ ስለሆነ ወዲያውኑ ቡግ ነው የሚለው። ልክ እሳት ላይ ጋዝ ስጨምሩበት እንዴት ነው የሚሆነው? አይፈነዳም? ይህም ስትለኩስ እንደ ጋዝ ነው የሚፈነዳው ማለት በጣም የምፈራውን የራሱ ማለት ስንት አንድ ጊዜ እንደዚህ እንግዳ ሲኖርባኝ ትልቅ ነገር ለመጣድ ስፈልግ ብቻ ነው ያንን ነው መለኮስ። በጣም እፍረዋለሁ፣ ምክንያቱም ፊቴ ቢለበልበኝ ቢፈናዳብኝ ብዬ ፍረዋለሁ። እና በተቻላችሁ አቅም ጥንቃቄ አድርጎ ስትለኩሱም ቢሆን ፊታችሁ ዞር አድርጋችሁ። ከሁሉም ነገር ደግሞ የሴት ልጅ ውበቷ ፊቷ ነው፣ ጸጉሯ ነው። ከፊት ለፊታችን ያለ ነገር ከተበላሸ ማንን ዞር አድርጎ አያይንም፣ ምክንያቱም የሆነ ሌላ ቦታ ከሆነ እኮ ልብስም ራሱ እኮ ይሸፈናል። ፊት ከሆነ ግን ጸጉራችን ከሆነ አይናችን የሆነ ነገራችን ከተበላሸ ግን በፕላስቲክ ሰርጀሪ ከሆነ ወይ በሜካፕ ከሆነ እንጂ ያ ነገር አይስተካከልም፣ አይስተካከልም። ያ ነገር ደሞ ለማድረግ ደግሞ ራሱ የሆነ ገቢ መኖር አለበት፣ የሆነ ነገር በቂ የሆነ ብር መኖር አለበት። እስከ ወደኛ ድረስ ምንጠቃበት ማለት ነው ምክንያቱም ያው ሰርጂ ፕላስቲክ ሰርጂ ያለኝ ለመሰራት ራሱ በነጻ አይሰራም። ሜካፕም ራሱ ለመሆን በነጻ አይሰራም። የሰው እጅን የምናየው የሰው ፊት ነው። ሰው የሰው ፊት ይገርፈናል። የሰው ፊት ደግሞ በጣም ከባድ ነው መለመን የሰው ፊት መቆም በጣም ከባድ ነው። እና ሰው ደግሞ የዛሬውን ነው እንጂ የሚያየው ነገ ምን ይደርስብኛል አይልም። እና ለነገ ምን ይደርስብኝ ስለማይል ሰው ከሚረዳን ይልቅ የሚያሽማጥጥብን ከንፈሩ የሚመጥ ነው የሚበዛው ማለት ነው። እና ይህን ከመድረሱ በፊት ራሳችሁን ጠብቁ እህቶቼ፣ እኔ በጣም ነው ያዘንኩት በእውነት ደግሞ ከመጣቸው ረሱ አንድ አመት ረሱ አልሞላትም አለው፣ ቅርብ ሰዓት ነው የመጣችው አለው። እና እግዚአብሔር አምላክ ብቻ ይማረን፣ እግዚአብሔር አምላክ ብቻ ባለንበት እግዚአብሔር አምላክ ይጠብቀን። እና በተቻላችሁ አቅም እግዚአብሔር አምላክ ይጠብቃል። በተቻለውም አቅም ግን እናንተም ራሳችሁ ጠብቁ ጋዝ ስትለኩሱ፣ ስልካቸው ስትለኩሱ፣ በምትተኙበት ሰዓት ደግሞ ስልክ አትጠቀሙ። ለአይነቸው ጥሩ አይደለም። ደግሞ ስልክ ብዙ ጊዜ ስለምንጠቀም አንዳንድ ስልኮች ቶሎ ይግላሉ። እዛው እንደ ጋለ ደግሞ ራሳችሁን ፊታቸውን ነው የሚያበላሸው፣ እጃችሁን ነው የሚያበላሸው። ከጋለ አረፍ አድርጉት፣ በቃ ይረፍ። ራሱ ምልክት እየሰጠ ነው ልረፍ እያለ ምልክት እየሰጠ ስለሆነ ለራሳቸው እንኳን ባታስቡለት ለስልኩ ዘንለት ማ ቢያንስ ለስልኩ ዘንለት። ምክንያቱም ሁሉም ነገር እኮ ጊዜና ሰዓት አለው። ስልኩ የትም አሄድም እኛ ስንኖር ስልኩ የትም አሄድም እና ከሁሉም ነገር ደግሞ ራስ መጠበቅ የተሻለ ነገር የለም። ራሳቸው መጠበቀው ከሆነ ከውጫዊ የሆነ ነገር፣ በቃ ከአደጋ በተቻለን አቅም ራሳችን እንከላከል። በአይነኝ ምክንያቱም አሁን በአሁን ሰዓት ላይ በየሰከንዱ በማይክሮ ሰከንዱ ሞት ነው እየተሰማ ያለው። ተገደሉ እንደዚህ ሆኖ፣ በጥይት ተመቶ፣ መኪና ተገጨ፣ ከፎቅ ወደቀች፣ ጋዝ ፈነዳባት፣ ስልክ ፈነዳባት፣ እንደዚህ ሆነች፣ አሰሪዋ ተቀጠቀጠቻት፣ በጃዛ ቤት ተቀጠቀጠች፣ እንደዚህ ሆነች። በቃ መጥፎ ነገር ነው እንጂ በማይክሮ ሰከንድ ውስጥ ጥሩ ነገር አይሰማ እና በተቻላቸው አቅ ያን ነገር ደግሞ ራሳችሁ በመጠበቅ ራሳችሁን ጠብቁና ራሳችሁን ተከላከሉ፣ ከሞት ዳነው በራሳችሁ ጊዜ ማለት ነው። በአይነኝ ከሞት የመድር መድህን ዓለም ብቻ ነው። ግን ራሳችን እንከላከል በተቻለን አቀማት ነው። ከማይሆኑ ነገሮች እንታቀም፣ ራሳችን እንታቀም ባይ ነኝ። እስከ መጨረሻ ስለ አዳመጣችሁ በጣም ጀገረ ግን መሰግነው። ላይክ ሽ ሰብስክራይብ ማድረጋችሁን አትርሱ። ሰላማችሁ በእግዚአብሔር አምላክ ያብዛልን፣ ያብዛላችሁ። ሰላምና ፍቅር ለቅድስት ሀገራችን ኢትዮጵያ ለዓለማት በሙሉ ይሆን፣ አሜን። የሞቱትን ነብስ ሲማርልን፣ የታሰሩትን እግዚአብሔር አምላክ በቸነቱ ይፍታልን፣ ያስፈታልን። ይህ የሞቱት ደግሞ ነብሳቸውን እግዚአብሔር አምላካ ቅዱሳን አባታቻችን ጎን ያሳረፈልን እላችኋለው። ባላችሁበት እግዚአብሔር ሰላማዊ ፍቅሩ ብዘት ይበልልኝ። አመሰግናለሁ። ስራ ዳመጣችሁኝ እግዚአብሔር አምላክ አክብርልኝ።